የነዛ ዝሙተኞች አጨብጫቢ ከምንሆን ማለት ነው፣ የእናንተ አጨብጫቢ ሆነን ድና ቁርት ሆነን ብንቀር ይሻለናል። እውነት ለመናገር ማለት እና ቡቼ ምንድነው? ዝም አልክሳ? ለምን እዛ ጥንሽ ያታደርገው ነበር? እንደ ትላንትና ያኛው ሰውዬ ነበር። ያኛው ደግሞ ኮ እናንተ ጋይስ ሴታ ሴት ነገር ነው ያኛው ሰውዬ ብሩክ የሚባለው ይሄንም ደግሞ ያው ኮስተር ኮስተር ይላል፣ ምንም አይልም፣ ግን የወንድ አልጫ ነው። የምሬ ነው ምላችሁ እናንተ እነዛ ዝሙተኞች ቀሩ እኮ ቀሩ፣ እዛው ያስቀራችሁ። እውነቴ ነው ምላችሁ። ዝሙትን ለማስተዋወቅ ለማስፋፋት ስትመጡ ድፍ ፈድ ያደርጋችሁ የአባቴ አምላክ። ሌላ ምንም አይደለም። እኔ ጋይስ ከሆዴ አይደለም የምራገመው፣ ግን አንዳንዴ ከልቤ ነው የምራገመው። የምሬ ነው ምላችሁ። እና እነዛ ዝሙተኞች ያው ቀርታለች። እንግዲህ ዛሬ ውቅጥ አድርጋችሁ ስለሰደባችኋል ቀራች። እናመሰግናለን። አዎ፣ እውነት ለመናገር ለሰው ዝቅ ብሎ ማመስገን ቢቻል ዝቅ ብዬ አመሰግናችሁ ነበረ፣ ነገር ግን አይቻልም። አዎ፣ ፈጣሪ ያክብራችሁ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እናንተ ላይክ እያደረጋችሁ ከይር እንሻላ አው ላይክ እናደርግ ሰሩ በእነሱ የምትሰሩ ከሆነ ብላችኋል። አንሰራም ከአሁን በኋላ እውነቴ ነው ብላችሁ አብርሃም እና ሄርሜላ ከመጡ እኔ አልሰራም፣ አልሰራም፣ አልሰራም። ዩቱበሮች በጠቅላላ አትስሩ በእነሱ ማለት ነው። እነዚህ ዝሙተኛ ውላ አብርሃምስ ራሱ በተለይ ዛሬ ተብኳክቶ እና እናቱ ራሱ ሀፒ በርዝዴይ ተብላ እንግዲህ ያው ልደት ተከበረላት። አይታችኋል። ጓደኞቹ በጠቅላላ እሱስ እዚህ ጋር ከሌላ ሴት ጋር ይዘላዝላል ማለት ነው። ምን ነበረበት አሁን አዲስ አበባ ነበረ ከርማ የመጣው ወደ ቡታጀራ ምን ነበረበት፣ ከእናትህ ጋ ልደቷ ብታከብር ከእህቶችህ ጋ ማለት ነው። አንተ እዚህ ጋር ሴት ከምታሯሯጥ እውነት በዛ ላይ ደግሞ ከስጋ ዘመደ የፈጣሪ ያለ አንተ እኮ እንድትሰደብ ሆን ብለህ እንድንሰድብህ እንድንሳሳት ነው የምትፈልገው። አዎ ይሄ ነው ማለት ነው። እና ውድ ቤተሰብ፣ ወደ ገደለው ልግባ። እሱ ዝም በለቱ። የእነሱ ወሬ አያልቅም፣ ግን መቅረታቸው ደስ ብሎኛል። እዛው ያስቀራችሁ፣ አ እንደው ያከናችራችሁ እዛው እና ወደ ገደለው ልግባና ቡቼ እንግዲህ ትላንትና ለዛ ሴታ ሴት ምን እያደረገ ነበር? አልጋ ላይ ቁጭ ባለበት ወይም በተጋደመበት እንትን እያለው ነበረ። በሽጉጥ እያስፈራራው ነበር። አይታችኋል ሁላችሁ። ዛሬ ደግሞ ለዚህኛው ሴታ ሴት፣ ለሌላኛው ሴታ ሴት እንግዲህ ከአብረሀምና ከሩታ ህይወት ውጣ አለ። በለዚያ በዚህ ነው የምጠልሽህ። እና እና ቡቼ በፈጠረ ይሁንብህ አንተ ጀግና ነጉ በዝና። እውነቴ ነው የምልህ እቺ ሴትዮ ሄደህ ግንባርህ ብለህ ድፋለን የምሬን ነው ምለን። እንደው በአትደፋት እንኳን አስፈራራት። ለነገሩ አትፈራም። እውነቴ ነው ምላችሁ እንዴ። እና ዝሙት ፈጽመ በንትኑ ተደቅኖባት ብትሞት ይሻላታል እንጂ ማለት ነው። አትተውም ማለት ነው። መላላጦን አትተውም። እርግጠኛ እመኑ። እና ውድ ቤተሰቦች እንግዲህ እሱ ቢደፋልን ደስ ይለኝ ነበረ ግን እኮ አይደፋትም። እንደው አንድ ሰው የሚደፋት ይታጣ፣ አንድ ሀይ የሚላት ትታጣ። እንደ ወንድም የላትም ይሆን? አላትና እናንተ አላት እኮ ወንድም የምሬ ነው ምላቸው። ሸበላ ወንድም አላት። እኔ እንጃ ባልዋ ይሆን ወንድሟ አላውቅም፣ ግን ወንድሟ ይመስለኛል። ከሷ ጋር ፎቶ የተነሳው አይቻለሁ። ግን እኔ ኧረ፣ ባልዋማ አይሆንም። ሸበላ ነው እና ባልዋ አይሆንም ማለት ልጅ ነገር ነውና ወንድሟ ነው ይመስለኛል ከቤተሰቦቹ ከፋሚሊዎቹ ጋር ፎቶ ተነስተው ነበረ። ባለፈው ታምኔል ተጠቀሚዋል። አይታችኋል ማለት ነው። እቺ ዝሙተኛ እንደ ወንድም መኖሯት ቢሆን እንደዚህ የምትዝረከረክብን? አዎ፣ ለነገሩ እናት እና አባት ራሱ ኖረው አደል እንደ እንደዚህ የምትዝረከረክብን? ፈርዶብናል እኮ እና ቡቼ፣ በነካ እጅህን እቺ ሴትዮ በካልቹም በል በምንም በል እንዲው ከቦታ ጀራ ራሱ ፍንቅል ላድርገ አስወጣልን። እውነት እነዚህ ተዋቸውና ማለት ነው ደግሞ ምን እንዳለት አቀላቸው ቤዳ እኛን እንደዚህ አስፈራርተሃል። ነገር ግን እሷ ካስፈራራሃት እንደዚህ ካደረክ የማትወጣበት ከርቸሌ ነው የምትገባው አላለም። ቆይ ማን ስለሆነች ነው? ለምሳሌ ማን ስለሆነች ነው ከርቸል የሚገባላት? የትም አይገባላትም። ነገር ለነገሩ እናንተ መታመጡት ታሪክ አለ እና ብሩኬ ትናንትና እያለቀሰ ከካሜራ ጀርባ ያው ከነሱ ህይወት ከዚህ በኋላ ወጥቻለሁ ብሎ እያለቀሰ ተናገረኝ አለ። ቡቼ ደግሞ ተጨማምርበታል። ሀ ግን እኮ ትናንት ነፈርተዋል። እናንተ እኔ እኮ አላያቸውም አልከታተላቸውም ነበረ። እነዚህ ዝሙተኛ ከምከታተልም እነዚህ ብከታተል ይሻለኛል። እኔ ራሱ ማለት ነው። እና ያስቅ ነበረ ፈታ ያደርግ ነበረ። ምን ነበረበት? እነሱም ብከታተል አይሰጥን ዛሬ ራሱ እስቺ ወንበዴ አምጥታ ፖስት ሷን ከማይነሱ ጋር ሄጂ ቪዲዮ ባይ ምን ይቀርብኝ። ለነገሩ ሰው ነው የላከልኝ ሰው ነው የላከልኝ። ቤተሰብ እኔ እኮ ሰብስክራይብ አላደረግኳትም አይመጣልኝም እኮ የፈለገ ነገር ብትፖስት አይመጣልኝ። ሰው ላከልኝ። ሰው ለከፈኝ። ከዛ በኋላ ወቀጥኳትና ወጣሁኝ ማለት ነው ቼ ሜዲያ አያ እና ማትወጣበት ከርቸሌ ትገባለህ ያልከው ዝሙት ስትፈጽም ወይም ደግሞ ዝሙት በአደባባይ ስትሰራ በሰው ባላይ ስትንጠለጠል ባለ ብልግናዋ እንደዚህ በአደባባይ ስታስተዋውቅ ራሱ ማንም ምንም አላላትም። ለሷ ራሱ እንኳን ሌላኛው ሰው ከርቸሌ ላይ ሊገባላት ይቅርና ማለት ነው። እና ውድ ቤተሰቦች እንግዲህ ያው ሩታም ጨክና ቀርታለች በሁሉም ሰው ለምንደሆነም አላቅም። ማለቴ እዚህ ጋር ሳይጨርሱ እኮ ነው እንዳት ወጪ ቪዲዮ እንዳትሰሪ ተብላ ነው። እመኑ እመኑ እመኑ እመኑ ነው። እመኑ በቃ አለቀ። እኛ ያልነው እውነት ነው፣ እውነት ነው ማለት ነው። እና እኛ ሳነጨርስ ያው አቱ ውጪ ተብላ ነው መሰለኝ የቀረችው። እንደው ልጁ የተወለደ ቀን አብርሃም በአይኑ እንዳያዩ፣ ልጁ የተወለደ ቀን አብርሃም ጋር እንዳይደስ፣ እንዳያቅፈ፣ እውነት እንዳያቅፈ። የተወለደው ልጅ ለምን እንትን መንፈሱ ይገባበታል። የዛኑ ቀን አርቁት፣ አብርሃምን ከአንድ ሺህ ሜትር በላይ አርቁት፣ እውነት አርቁት። ወይም ደግሞ አዲስ አበባ ቁጭ በል ወይ አዲስ አበባ አምስት መቶ ኪሎ ሜትር ነው። ራቅ ወደ ሌላ ወደ ወሎ አይርቅም። እና ቤተሰብ እኛም አንፈልግም ንፈልግም እንዳይደርስበት። ሰፈራችን ድርሽ እንዳይለትሉ ትችላላችሁ። እውነታችሁን ነው። እኛ ራሱ እኮ አሁን ማለት ነው ቤተሰብ በየትኛው መንገድ እናስወጣው እያልን ነው። በየትኛው መንገድ፣ በየትኛው መንገድ አውጥተን ወደ ሌላ ቦታ እንወሰደው። ምክንያቱም ለሚስቱ ክብር የለውም።

አድርጋችሁ መልሳችሁ መፈጥፈጥ ትችላላችሁ። ስለዚህ ወፈጠው ዛሬም ያው በኮሜንት ጥብ አድርጋችሁ ስታሰጧት፣ ያው ቪዲዮ ቀረ መሰለኝ ቤተሰብ እንዴ። ከዚህ በኋላ ትፖስታት ትፖስት አላቅ አላቅም፣ ግን የለም ቀርታለች። ያ ሁሉ ስድብ ና ሰባት መቶ ነው ስምንት መቶ ኮሜንት በጠቅላላ ስድብ ብቻ። ሁለት ኮሜንት አሉ ሁለት ኮሜንት ብቻ አሉ። የእኔ ፈለቅለቅ፣ የእኔ ጫዋ፣ የብሬ ደብናቸው ሁለት ብቻ ነው። ሁለት ሁለትን ያየው ከዛ ውጭ ያለው ጠቅላላ ስድብ ነው። ወይኔ አበሻ ቁማ ልጅ ደ ቤተሰብ አይጥመዳችሁም። ሲጠምዳችሁም መከራ ነው። ሲያደንቃችሁም መከራ ነው። ሲጠላችሁም ደግሞ ነፍስ እንደዛ ነፍስ ሸ ማ ሲወዳችሁም ሲጠላችሁም አንድ አይነት ነው። አያቸው ሲወዳችሁ ከልብ ይወዳል፣ ሲጠላችሁም ደግሞ ከልብ አውጥቶ ውልቅ አድርጎ ይፈጠፍጣችኋል። አከተማ ለእኔ ተመችቶኛል ቀጥሉበት እንደዚህ ነው እሺ እውነት ነው የምላችሁ አብርሃም ይጎዳል ምናምን አትበሉ አብርሃም ምንም የሚጎዳ ነገር የለም ከሚስቱ ጋር እየኖረ ነው አመንዝሮባት ነው አዎ እመኑ ምክንያቱም እየተጃጃለ ስለሆነ አመንዝሮ ነው በቃ አመንዝሮ ነው አመንዝሮ ነው ይሄ እኮ ከማመንዝር እኮ አይተናነስም ቤተሰብ እሷ እንደሆነ ልጇን ወርውራ እዚጋ እየተንዘላዘለች ነው ፈጣሪ ወይ ትግስቱን ስጠኝ እንደው የሷስ የሷስ ከፋ እንደው ልጇን ምንድን ነው የምታስቀምጪለች ምን አይነት ሜሞሪ ነው ትላላችሁ ብዙ ልጆች የምን ሜሞሪ ነው? ብልግናዋ ታስቀምጥለት አለች እንጂ፣ ይሄ ነው የምታስቀምጥለት። እና ልጁ ራሱ ኬት እንዳመጣች፣ ኬት እንደወለደችው የምናውቀው ነገር የለም። እንደው በፈጠረሽ በፈጠረሽ፣ ከቡታጀራ ወንዶች ወልደሽው እንዳይሆን። እውነት እውነቴ ነው ምላቸሁ፣ ከነሱ ወልደሽው እንዳይሆን ማለት የቡታጀራ ወንድ ልጅ ብቻ እንዳይሆን። እኔ ይህን ነው ምፈራው። ሌላው ሌላው ነው ችግር የለውም። ምክንያቱም ጋይስ ሌላ ኧረ ምንም አለ ማለት ሌላ ራሱ ቢያገባ ተሰብስቦ አይቀም ማለት፣ ሚስቱን ችላ ይላታል። አያችሁ አይደለች ችላ እንዳላት። እናንተ ግን እኮ ባል ትዳሯን አፍርሳለች አሉ። እናንተ ናቸው አና ምንም አምነን አንቀበልም፣ ያላችሁ እንጂ ማለት ነው። ትዳርዋ ካፈረሰች ቆይተዋል ተብለናል። እኛም ራሱ ማለት በእውነተኛ ሰው ነው የሰማነው፣ ጋይ በእውነተኛ ሰው ማለት ነው። እና ለዛ ነው ይሄ ነው ያለው ሀሳብ። ቡቼ ደግሞ ጭንቅላቷ ቤላ ድፋለነች። ሴትዮ ሳትመጣብን፣ እኔ እኮ ተሳድቤ ተሳድቤ እራሴን አሞኛል። እውነቴን ነው የምላቸው፣ እራስ ምታት ሊገለኝ ነው ማለት ነው። ቀድመሻት ሙችት ትሉኝ ይሆናል። እሷ ድፍት ያደርጋት፣ እኔ ማልሞትም። እኔ ምንም አላደረኩም፣ ምንም አልበላሁ አልጠጣሁ። እሷ እኮ በልታ ጨርሳ የኢትዮጵያ ኢትዮጵያ ወንዶች ጨርሳ ሆኖ አሁን አደባባይ ላይ ወታ አብርሃምን የያዘችሁ። ስለዚህ እኔ ገና ነኝ። አዎ እሷ ድፍት ያደርጋት የአባት አምላክ ቀድማኝ። ለማንኛውም ሰላም ኑልኝ